ሰላም እንዴት ናችሁ? እንኳን ለዚህ ቀን ሰላም አደረሳችሁ። አዘጋጆችም በብዙ ድካም እና ልፋት እዚህ ቀን ስለደረሳችሁ እንኳን ደስ አላችሁ ማለት ፈልጋለሁ። ስለ ቲክቶክ ስናስብ የተወሰነ ዓመታት በፊት ኮሮና ላይ ነው ሁላችንም እንደ ቀል የጀመርነው። አሁን ግን በዓለማችን ላይ አንድ ነጥብ አምስት ቢሊዮን የሚያክል ሰው የሚጠቀም ሀብት ነው። ስለዚህ የብዙ ሰዎችን ቤት የሚያንቋቋ

ብዙ ሰዎችን ኢንፍሉወንስ የሚያደርግ ፕላትፎርም ስለሆነ ሁላችሁም ለመልካም እንድትጠቀሙበት እላለሁ። በመቀጠል ሀያ ሰባት እጩዎች አሉ። ዛሬ ሀያ ሰባት ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም የሚገባችኋል ብዬ አምናለሁ። ይህንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀይ ትጀምራላችሁ።

ወደኋላ ቆና ስትሄድ ወደፊት የተጀመረላችሁ የህይወታችሁን መክንታችሁ ፍርሃት የሌለበት ሰላም ያለበት ህይወት መኖር የሚችሉበት ቦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት፣ ያከበራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ አለ።

ሰዎች በጣም አመሰግናለሁ። እስፔሻሊ ታላቅ ወንድሜ ከልብ ከልብ አመሰግናለሁ። ከልጅነት ጀምሮ እስካሁን ከጎን ያለው አብሌ በጣም አመሰግናለሁ። አሁን በጥቼ አሳያለሁ። ኮች ጌታቸው፣ አቶ ጌታቸው የሲፖክስ ባለቤት ይሄን እድል አመቻቾ ይሄን እንት

እጁ የሆኑ ተወዳዳሪዎቻችን፣ ተሳታፊዎቻችን እንመለከታለን። ቤስት ትራቨሊንግ ኮንተንት ምርጥ አምስት እጩ ተወዳዳሪዎች እኒህ፦ በጫካ ኢትዮጵያን፣ ወይድ ላይፍ፣ ሀበሻ ትራቨለር፣ ሰያ ኢትዮጵያ፣ ቪዚት ኦሜ የዚህኛ ይመስላቸዋል።

በመቀጠል እኔ ምን ኖሮኝ ፎሎ እንዳደረጋችሁ ምን ኖሮኝ እዚህ እንዳደረሳችሁ ይባላቅን ለፎሎዎች እጅግ በጣም አድርጌ አመሰግናለሁ። በተረፈ አንድ ቁ ነገር ሳልናገር መውረድ አልፈልግም። ያው እዚህ ያላችሁ አብዛኞቻችሁ ኦሎሎ ስላችሁ ማለት ማለትበ የሚቻልበት ደረጃ ተጽዕኖ መፍጠር የምትችሉ ሰዎች ናችሁ። እኛ ጉዞ እናደርጋለን። እውነት ለመናገር ከከተማ ስወጣ ሁሉ ነገር ሀሴት ያደርጋል። ነገር ግን

መንገድ ላይ ስንሄድ የትራፊክ አደጋ እያየን በቃ ልባችን ሁሌ እንደደማ ነው። እና ሁላችሁም ድምፅ አላችሁ። እንደምታውቁት አንድ ዶክተር ሰርጀሪ እያደረገ ቢስት አንድ ሰው የሚሞትበት ሶስት አራት ሰው ተጭኖው የሚሄድ ሹፌር ኃላፊነቱ ብዙ ነው፣ ከዶክተርም በላይ ነው። እና እንደው በሻላችሁ ታውቃላችሁ። እናታችንን ልጃችንን ይዘን ጋቢና ላይ ይዘን እንድንሄድ አድርገን ድራይቭ እንድናደርግ እናንተ እንድትመኩ የሚስል አደራ ልማችሁ ፈልጋለሁ። እጅ በጣም አድርገን መሰለኝ። አዎ እንኳን እሳይ ሰያ

ከጫፍ እስከ ጫፍ ኢትዮጵያን እያካለለ እኛን አብሮ በቲክቶክ አካውንቱ ይዞውን ይሄደ ስለሚገኝ ነው ፎሎ እያደረግነው የምንገኙ። እንኳን ደስ ያለ ሳይኒያ፣ በጣም የሚገርም መልእክት ነው። በመቀጠል የእለት ተእለት ኑሯቸውን ጉዟቸውን ለተመልካች ሳቢ በሆነ ሁኔታ እያቀረቡ የኑሮ ገቢያቸውን በደስታ እንድንጋራቸው የሚያዙንን

ዞማ ቢዩቲ እንዲሁም የቢዩቲ ፓርትነራችን ነው። ዛሬ እራሳችሁን ለማስዋብ ከፈለጋችሁ ሪፍሬሽ ማረግ ከፈለጋችሁ ቦታ አለላችሁ። አመሳቸ በቅድሚያ አካደሚዎች እንኳንሰራቸ ማለት ዳለ መቀጠል በቤስት ላይፍስታይል ኮንቴንት እጩዎች እናያለን።

እንግዲህ የጃሚ አቡሀርስጥ የሪኮግኒሽን ብቻ ሳይሆን ገንዘብም እንዳለው እየነገሩኝ ነው እና በጣም ደስ ብሎኛል። መጀመሪያ ሬጅስተር አድርግ፣ በጃሚ ሶሻል ሚዲያ በጃሚ ሬጅስተር አድርጋችሁ ሰው ቲፕ ሊያደርጋቸው ይችላል፣ ልትጠቀሙት ትችላላችሁ

በዛም አማካኝነት ስለሆነ በጣም ደስ ብሎኛል። እንግዲህ ሁለተኛ ዝ መጠቀኝ ስለወጣው ወዳቸው አለው። እግዚአብሔር ያክብራችሁ፣ እግዚአብሔር ይጠብቅ። ጃሚ አዋርድ እንግዲህ የተሰበሰበው ገንዘብ ራሳችሁ ከኦዲየንሶች ነው ማለት ነው። ለብሩክ ኒውስ የተበረከተውን ገንዘብ ከእናንተ የመጣ ነው። እጅግ በጣም እናመሰግናለን። ብሩክ ኒውስ በድጋሚ እንኳን ደሰ በመቀጠል ቀጣዩ የሽልማት ዘርፋችን የሚሆነው

እስካሁን ፕሬዘንተር ቤስት አለባበስ አዋርድ ልማት ካለ የኔት ቦርድ ያገኘ ይህ። እንደምን አመሻችሁ። በጣም ደስ ይላል። እንግዲህ ለሶስተኛ ጊዜ እዚህ መድረክ ላይ ተገኝቻለሁ። የቲክቶክ ቤተሰቦች በሙሉ

ደ በጣም በሚያስቁ ቪዲዮች እናውቀዋለን። ደስታችንን አያስገድም። የሱ ቪዲዮ ከመጣ እናሳልሁ። ወዳችን እስኪያመን ድረስ የሚያስቀን ባምሌ ስላሸነፍክ ባ ደስ አለ።

የመጣ ይገኛል ወደ መድረክ ጓደኝነት፣ ወንድማማችነት ዛሬ በዚህ መድረክ እየተመለከት

ከመልክተኛው ጀምሮ የደገፋችሁን ፎሌ ያደርጋችሁን በጣም ነው እናመሰግነው። እዚህ ድረስ ያደረሰን ፈጣሪያችን እሱ ክብርና ምስጋና ይሰጥ። ደስ እንኳን ደስ ያላችሁ ጓደኛሞች፣ ደስ ይላል። ወደ ቀጣዩ የሽልማት ዘርፍ እናመራለን። ባሳለፍነው አመት በትክቶክ ላይ የተለያዩ ባህላዊ ዘመናዊ ጭፈራዎችን በማሳየት

ቀልባችንን የገዙ ሰውነታቸው እንደ ውሃ የሚታዘዝላቸው የቤስት ዳንስ ወይም ፐርፎርማንስ አዋርድ ሽልማት ነው። የዚህ ሽልማት የሚሸልሙልን ደግሞ

ከባድ ኮምፒቲሽን ነው። አሸናፊ ዳዊት አየ ዳዊት አሸናፊ ሆናል። በተለያዩ ቅስቃሴዎቹ የምናውቀው ዳዊት የዚ ሽልማት ማለትም የቤት ዳንስ ወይ ፐርፎርማንስ ሽልማት አሸናፊ ሆናል ማለት ነው ባደሳለ ላይ

በመቀጠል ጤናችንን ከስፖርት ጋር በማያያዝ ጤናማ የኑሮ ዘይቤን እንዲኖረን የሚያበረታቱን በቤስት ስፖርትስ አንድ ፊትነስ ፎር ሄልዝ ኮንቴስት አዋርድ ይሸልማቸዋል። ይህንን ሽልማት የምንሰጥልን ደግሞ በተለያዩ የትወና ስራዎቿ የምናውቃት